ዜሌንስኪ ከትራምፕ ጋር ካደረጉት የስልክ ልውውጥ በኋላ በያዝነው ዓመት ሰላም እንደሚመጣ ተስፋ እንዳላቸው ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዩክሬኑ ቮሎዲሚር ዜሌንስኪ ጋር ለአንድ ሰዓት የዘለቀ የስልክ ውይይት ማድረጋቸውን አስታውቀዋል። በዚህም ትራምፕ የሁለቱ መሪዎች ንግግር መልካም እንደነበር የተናገሩ ሲሆን አሜሪካ የዩክሬንን የኃይል ማመንጫ መሠረተ ልማቶች ልትመራ እንደምትችልም ምክረ ሀሳብ አቅርበዋል። በተጨማሪም ትራምፕ ሩሲያና ዩክሬንን የተኩስ አቁም ስምምነት እንዲያደርጉ እያደረጉ ያለውን ጥረት እንደሚቀጥሉ ገልጸዋል። ዘሌንስኪ በበኩላቸው በትራምፕ አስተዳደር በያዝነው ዓመት ዘላቂ ሰላም ሊመጣ እንደሚችል ተናግረዋል። አክለውም በሩሲያ ቁጥጥር ስር ያለውን ዛፖሮዥያ የኃይል ማመንጫ በአሜሪካ እጅ እንዲገባና ደህንነቱ እንዲጠበቅ ስለማድረግ መወያየታቸውን ጠቅሰዋል። በዚሁ ወቅት የዩክሬን የኒክሌር ኃይል ማመንጫ መሠረተ ልማቶች ላይም የዩናይትድ ስቴትስ ባለቤትነት ሊኖር ስለሚችልበት ሁኔታ ምክረ ሀሳብ ቀርቧል። ዘሌንስኪ ከጥቂት ሳምንታት በፊት ወደ ዋይት ሀውስ አቅንተው ከትራምፕና ምክትላቸው ዴጂ ቫንስ ጋር በቀጥታ በተላለፈ ስርጭት ተፋጠው እንደነበር አይዘነጋም። ኦቫል ኦፊስ በተባለው የአሜሪካ ፕሬዝዳንት እንግዶችን በሚቀበሉበት ስፍራ በመሪዎቹ መካከል የተከሰተው አለመግባባት በመላው ዓለም መነጋገሪያ ሆኖም ነበር። ሁለቱ መሪዎች ከዚህ እሰጥ አገባ በኋላ በቀጥታ ሲነጋገሩ ይህ የመጀመሪያው ቢሆንም የሁለቱ ሀገራት ተወካዮች በሳውዲ አረቢያ ተገኝተው የ30 ቀናት የተኩስ አቁም ስምምነት አርቅቀዋል። ትራምፕ እና ዜሌንስኪ የ30 ቀናት የተኩስ አቁም ስምምነቱን ቢደግፉትም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ማክሰኞ ከትራምፕ ጋር ከነበራቸው የስልክ ልውውጥ በኋላ እንደማይቀበሉ ተናግረዋል። ፑቲን የ30 ቀኑን ስምምነት ባይቀበሉትም የዩክሬን ኃይል ማመንጫዎችን ላለመምታት ለትራምፕ ቃል ገብተዋል። ዜሌንስኪ ከትራምፕ ጋር ባደረጉት ንግግር የኃይል ማመንጫዎች እንዳይመቱ የሚያደርግ ከፊል የተኩስ አቁም ስምምነት ለማድረግ ዝግጁ እንደሆኑ አሳውቀዋል። ነገር ግን ሞስኮ የተኩስ አቁም ስምምነቱን የምታፈርስ ከሆነ ምላሽ እንደሚሰጡ የዩክሬኑ ፕሬዚዳንት አስጠንቅቀዋል። ቱሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው መልእክታቸውን ያስተላለፉት ዶናልድ ትራምፕ የተኩስ አቁም ስምምነቱ ሂደት ጥሩ እየሄደ እንዳለ አ ስፍረዋል። ዝርዝር መረጃ ያካተተ መግለጫ ያወጡት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትራምፕ ለዩክሬን አየር መቋቋሚያ ስርዓት በተለይ ከአውሮፓ እርዳታ ለማግኘት እንደሚሰሩ ተስማምተዋል ብለዋል። ፑቲንም ሆኑ ዘሌንስኪ የኃይል ማመንጫ መሰረተ ልማቶች ላይ የሚደርስ ጥቃት እንዲቆም እንደሚስማሙ ቢያስታውቁም ሁለቱም መሪዎች አሁን እየደረሱ ላሉ ጥቃቶች እርስ በርስ ይወቃቀሳሉ። ከጥቂት ሳምንታት በፊት ዘሌንስኪ ወደ አሜሪካ መጥተው ከዶናልድ ትራምፕ ጋር በአደባባይ በተሟገቱበት ወቅት ትራምፕ በሶስተኛው የዓለም ጦርነት እሳት እየተጫ ተጫወትክ ነው ሲሉ የዩክሬኑን መሪ መውቀሳቸው ይታወሳል። ከዚህ ግርግር በኋላ ነው አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታና የደህንነት መረጃ ልውውጥ ያቋረጠችው ሲል ቢቢሲ በዘገባው አስነብቧል። ፑቲን ሙሉ በሙሉ ተግባራዊ የሚደረግ የተኩስ አቁም ስምምነት የሚሰራው ዩክሬን ወታደራዊ እርዳታ ማግኘት ስታቆም ነው ይላሉ። የዩክሬን አጋር የሆኑ ምዕራባውያን ደግሞ ይህንን ፈጽሞ አይቀበሉትም።